የተፈጥሮ ባለጸጋዋ በአፍሪካ ሁለተኛውን የህዝብ ቁጥር የያዘችው ሀገር በሀገረ መንግስት ቀደምት ታሪኳ በጣት ከሚቆጠሩ የዓለም ሀገራት አንዷ ኢትዮጵያ በፖለቲካ ሻጥር የነበራትን የስልጣኔዋ መነሻ የሆነውን የባህር በር ተነጥቃ ቆይታለች። በዚህም ከቀይ ባህር የቅርብ ሩቅ ሆና ሶስት አስርት ዓመታትን እያሳለፈች ትገኛለች። ዳሩ ግን በየብስም በባህርም ንግዷን ታከናውን የነበረው በቀይ ባህር አዶሊስ ወደብና ሌሎች እንደነበር ታሪክ ሕያው ምስክር ነው። ዋና በንግድ የከበረች ትልቅ ሀገር ናት። እንግዲህ አክሱም በኋላ ከአራተኛው ምዕተ ዓመት በኋላ ነው ኢትዮጵያ የሚለውን ቃል አዳፕት ያደረግ ነው እና በምትወስድበት ጊዜ ንግዷን የምታሰማራበት የምታሸጋግርበት ቀይ ባህር ነበረ። ወደ ቧ ደግሞ አዱሊስ ይባል ነበረ። አዱሊስ አለ። ከአዱሊስ ጎን ምጽዋ አሁን የምንለው አካባቢ አርቂቆ ይባላለ። ከአርቂቆ ቀጥለ አሰብ አለ። አሰብ ያኔም አሰብ ነው። አሁንም ማሰብ ነው። የኢትዮጵያ ህዝብም መንግስትም ጥያቄም ሆነ ፍላጎት የባህር በር ስለመሆኑ የሚያነሱት ምሁራን የነበራት ሀያልነት የኢኮኖሚ የፖለቲካና የማህበራዊ ታሪኳ ከባህር በር ጋር ቁርኝት ያለው በመሆኑ በተሰራ የሀሰት ትርክት ግን ሀብቷን ባለቤትነቷን አጣችላሉ ምሁራን። ያውም የዓለም አቀፍ ህግን ያከበረ ጥያቄ። አንዲት ሀገር ትልቅ የምትሆነው ትልቆቹንን በምታይባቸው ጊዜ ከየብስ ተጨማሪ ወደብ ያላቸው ባህር ያላቸው ናቸው። እና ያ ስለሆነ ይሄ ፊኖሚና አሁን የመጣው ፊኖሚና የ30 አመት ፊኖሚና ነው። ኢቭን እሱም በጣም ስቴብል ያልሆነ፣ ሶሊድ ያልሆነ፣ ታሪክ ላይ ቤዝድ ያልሆነ። ከባህር ተለይተን አናውቅም። የባህር አካላችን ነበር። በባህር በመኖሩ በዓለም ላይ ከነበሩት ስልጣኔዎች አንዱ ሆነን ነበር። ያ ሁሉ ሪች ትራዲሽን ሊኖር የቻለውና ከትውልድ ትውልድ ተላልፎ የመጣው የባህር አክሴስ ስለነበረን ነው። የኢትዮጵያ የባህር በር ጥያቄ የአንድ መሪ ጥያቄ ብቻ አይደለም። ጥያቄው የመላው የኢትዮጵያ ሕዝብም ጭምር ነው። ደግሞም ልመና ሳይሆን የኢትዮጵያ የነበረውን ነው የተጠየቀው፣ የሆነ ጊዜ ላይ ባልተገባ ምክንያት የተወሰደውን የኢትዮጵያ ወደብ። እናም ይህ የኢትዮጵያ ብሔራዊና ሉዓላዊ ጥያቄ ነው። የዓለም አቀፍ ሕግና መብትን የጠበቀም ጥያቄ ነው፣ ኢንተርናሽናል ሎው የኢትዮጵያ የባህር በር ማግኘት ለራሷ ብቻ ሳይሆን ለመላው አፍሪካ የኢኮኖሚና ዲፕሎማሲ የታሪክ ዕድሳትም ጥፋትም ነው ይላሉ ምሁራን። ኢትዮጵያ የሚገባትን የባህር በር ማግኘት የዲፕሎማሲ እንዲሁም የኢኮኖሚ አቅምን ለማጎልበት ሚናው የጎላ ይሆናል። ኢትዮጵያ ዊል ደፍነሊ ሪች፣ ኢትዮጵያን ባለጸጋ ሀገር እንድትሆን የሚያደርጋት ነው በእርግጠኛነት። ወደብ ካገኘች ማንም ሊደብቀው የማይችለው ግዙፍ የኢኮኖሚ አቅም ይኖራታል። ምክንያቱም ከዚህ በፊት አብዛኛው ግዥዋን በውድ ዋጋ በመግዛት ለረጅም ጊዜ በኢኮኖሚ ስርዓት ላይ ቆይታለች። ያ ብቻ አይደለም፣ በዲፕሎማሲው ጎራም ሌላ የለውጥ መንገድን ከእራሱ አልፎ ለተጓዳኛ አፍሪካ ሀገራት ታመጣለች። በቀይ ባህርና አካባቢው በምታደርጉ የዲፕሎማሲ እንቅስቃሴ ሀገራቱ ይጠቀማሉ። እያደገ ያለ ኢኮኖሚ ላላት ሀገር ኢትዮጵያ የባህር በር ማግኘት ወደፊት በማራመድ ከፍታዋን የሚያረጋግጥ ይሆናል። የባህር ኃይል ኖረህ ማለት ሰላምና ደህንነትን ፍጹም ተቆጣጠርክ ማለት ነው። ያ ሆነ ማለት ደግሞ በቀይ ባህርና በሌሎች አቅጣጫዎች የሚመጡ ፈታኝ የደህንነት ጉዳዮች ታሪክ ትቀይራለህ። የሚሰነዘሩ ጥቃቶች ኢትዮጵያን መቼም አይደፍሩም። እዚህ ሌላ ከፍታን ትጨምራለህ ከነበረው ላይ ሌላ እንደ ማለት ነው። እናም በቀይ ባህርና ህንድ ውቅያኖስ ድንበር አካባቢ ጠንካራ የባህር ኃይል ኖረህ ማለት የተሳካ የመረጃና ደህንነት አውታር ትዘረጋለህ። በጣም ትልቅ ተጽዕኖ ነው። እዚህ ላይ እነዚህ የኢኮኖሚም የፖለቲካም የዲፕሎማሲም መልኮች እንደ ሀገር ለማሳካት አሊያም የኢትዮጵያን ከፍታ ልቆ ለማስቀጠል ግን በህዳሴ ግድብ ላይ የታየውን አንድነት መድገም ሲቻል እንደሆነ ምሁራን ያነሳሉ። ውዥንብር የሌለበት ብሔራዊነት ያስፈልገናል። የብሔራዊነት አንድነት ያስፈልገናል። አላለም ኢንተረስታችንን ማሳወቅ አለብን። ሁሉም ደግሞ በዛ መስማማት አለበት። እዛ ደረጃ መድረስ አለብን እና ሁሉም በየጉጣው ጠመንጃ ይዞ የሚዋጋ ከሆነ እንዴት አድርገህ ያንን አችቭ ልታደርግ ትችላለህ? ስለዚህ ያንንም እንደ ፕራዮሪቲ መወስደህ ይህ እንዲሆን መጀመሪያ የህዝብ ለህዝብ ዲፕሎማሲ መሰራት አለበት። ሁለተኛው ደግሞ ጎረቤት ሀገራት ለእኛ ጠላት ሳይሆኑ በሰጥቶ መቀበል መርህ ወዳጆች እንደሆኑ መስራትና ለህዝቡ ማሳወቅ ከዛም የጋራ ዲፕሎማሲውን ይበልጥ ማጠናከር ያስፈልጋል። በጥቅሉ አፍሪካና ዓለም አቀፉ ሀገራት ኢትዮጵያ የባህር በር ወደብ ሲኖራት ለቀጠና ያላትን ሚና ማስረዳት የመጀመሪያው የዲፕሎማሲ ስራ ሆኖ መተግበር ያለበት ነው።